በኢትዮጵያ ገባ ቤት የገባ ልጅ ተኝቷል። በተኛበት ሳምኩት። ጠዋት ሲነሳ አብረን ሰርፕሪዝ እናደርገዋለን። ቀይ ምናምን አላስተካከልኩም። አሁን ቀጥታ ፓስታ እየሰራው ነው፣ ወደ ኩሽና ቁርስ እየሰራውለት ያለው ፓስታ ነው። የምትቀርጸኝ ጓደኛና እሱ ታይቷል። ፓስታ እየሰራውለት ነው ቁርስ ሳይሆን መሳቴ ይዞ የሚሄደው ልቆጥሩለት ማለት ነው። ከዛን ደግሞ

ጀመርሽ። ፋይናሊ ፓስታው ተሰራ። ይሁን እንዴት እንደሚያምር ፓስታው። እንድቋጥርለት አንድ ፓንኬክ

ካሜራማኑ ሲስተር ናት። ፓንኬክ እየሰራለት ነው። እሺ፣ ሌላ ምን ልቋጥርልክ? ምኖክ ያቃጥላል። ማርያ ታጓርደኝ። ካሜራ ላይ ነው ቃጠል ሲያደርግ ባ የምን ቁጣኛ ክንዴ ማጣ ራሱ ሰርፕሪዝ አደረገኝ። ኩሽና ውስጥ መጥቼ ምግብ እየሰራ ይውጣ አብራሽ ላይ የሚታይ አልጋደሳልክ እራሱን ኩሽና ድምፄን ሰምቶ ሮጦ መጥቶ ቅፍ አደረገኝ። ጮኩኝ እንደውም ደንግጬ እንትን በህልሜ አይቼሽ ነበር አለ። ስመጪ መጥቼ ስሰማው ነበር። እሱ ነው በህልሜ የሆነው። ጠረኔ እንተኛ በቃ ትንሽ እሺ። ፓንኬክ ሰርቼ ቀሰቅሰዋል። ፓንኬክ ሰራልካል፣ ፓስታ ሰራውልክ ለትምህርት ቤት ፓንኬክ ያልናፈቀክ፣ ሌላ የኔ ምግብ ምን አማረክ? እሺ ምን አማረክ የኔ ምግብ? እጄን ስመኝ አለ። እኔ ነኝ የናፈቀክ። ዋረዳ በራስህማ ኮንፊደንስ ይኖር ከአስራ አምስት ማምጣት እኮ መዋረድ አይደለም። ባይዘው በጣም አሪፍ ነው። እሺ ወላራ በራስ እንት በጣም አሪፍ ነው። ሂሳብ ለዛውም ጎበዝ ነው። ሳይንስ ስምንት አወጣ እኮ ጎበዝ ነው። አማርኛ ኦጋርቲ ትወና የሚል ትምህርት አለ እንዴ? የስዕል ነው፣ ትወና ነው። እን እኮ ትወና ስለው እኮ ኦኬ። በጣም አሪፍ እሺ። እሱን ስንት አመጣ? ትወና እኮ በስ እሺ። እንግሊዝኛ ነው እንግሊዝኛ ብቻ ነው ያውቃታ

ሌላው ያኛውን ደግሜ ነው የምንለው። እኔ ደግሜ ስል ሌላ አፍ ነው የምንለው ነበር። እኔ ተሳሳትኩ። ኖርማል ነው መሳሳት እኮ እንደውም ለሌላ ጊዜ ጠንክረን እንድታጠና አይደል? ኧረ ጎበዝ ነህ ጎበዝ ነህ እሺ። አምስት ደግሞ መውደቅ ማለት ለምሳሌ ከ10 ዜሮ ወይ ከ10 አንድ፣ ከ10 ሁለት ቢሆን ከ10 አምስት ማለት አልወደቅም። ሀፍ ሀፍ አለ ፊፍቲ ፊፍቲ ነው። ኦኬ፣ ያ ማለት ደግሞ ደግመክ ትኩረት ሰተክ እንድታጠና ይረዳካል። እኔ ተማመንብካለሁ። ሲጀመር አንተ ኢንጂነር ነክ የምር። እሺ፣ ገና ነህ፣ ጎበዝ ነህ። ደሞ ከስህተት መማር ነው። ለምን ምኑ ጋር የተሳሳትኩት ብለህ ደግመህ አይ ሚስ እንደዚህ አለች፣ በጣም ትወደኛለሽ እንግሊዘኛ ማለት ነው። ከዛ ትንሽ ተሻሽሏል አለችኝ። ጎበዝ ነህ፣ እኔ ኮራብካለሁ። አረ እባክህ ነገ ትምህርት ቤታችሁ እመጣለሁ ነው? ዛሬ ከሰዓት ልምጣ? ነገ ስትመጪ ወደ ቤት ፎቅ ላይ ሆነ እንዴ? አ እዛው ኪዳይ ንብረት ነው። እንዴት ነው ስትጸልይ፣ ጸሎትስ ለእናትህ ምን ብለህ ጸለይ ክላት የጸሎት ቦታችንን አሳየችው። እግዚአብሔር እንደዚህ ታድርጊ። መጀመሪያ ለጓደኛ ለእናትህ፣ ለአያት፣ ለአከስት እንጸልይ እና ለነሱ ያደርግና ልእኛው እንጸልያል ጎበዝ ለሀገራችንም ጸልይላት፣ ለሁሉም ለሰው የዘርበ ሙሉ አይደል? ይህ ጎበዝ፣ በሃይማኖት ጠንካራለህ። ስታድግ ሰዓት ሊሄድ ነው፣ ተፋችኝ እያልከኝ ነው። በአራዳ ያ ቋንቋ ሊልሳምሽሽ ልጄን ብዙም ማላሳየው ጋይስ እያላችሁ እያሳቀቃችሁ ብኝ ልጄ፣ የኔ ቆንጆ ልጅ። ስልክ ተደወለልኝ። የጸሎት ቦታው እንድታዩ ነው። ገና ነው፣ ይህ ክላስ ነው። ገና ነው፣ አልተስተካከለም ክላሱ። ወይዬ ሆዴ መጣክ። እሺ፣ እሺ። መጀመሪያ ሁል ቀን ቪታሚን ሁለት ሁለት ፍሬ ከምግብ በፊት ኦኬ፣ ቤቢ ቪታሚኑ ይሄ ነው። እናቶች ለልጆቻቸው ብትጠቀሙ አሪፍ ነው። ባይንግ በጣም አሪፍ ነው። ሳይታመሙ በፊት አሪፍ ነው። ብዙ ነገር ይከላከላል፣ አላቸዋለሁ። ዋጋም አሪፍ ነው። ፊናሊ ፓንኬካችንን እንዲህ እየበላ ነው። ለጊዜው የምግብ ጠረጴዛ የለንም፣ ሶፋ ላይ ደግሞ ምግብ አይበላም። ከዛ መሬት ነው ቁጭ ብለን የምንበላው።

ምግብ መብላት አለብን። የቤታችንን ቪው ላሳያችሁ ጋይስ፣ ወደዛ ላሳያችሁ እንደ ላሳያችሁ ቆይ። ነች ነች። ብረንዳችን እዩት፣ አምርም እኛ ወጣ አለንን ትንሽ ከከተማ ወጣ ይላል፣ ግን ከተማን እንዲህ ነው የምናያት። ማታ ማታ በጣም ያምራል። በይዘው ማታ ማታ በጣም ያምራል። ልጅ ደግሞ አታሳይተኝ ይለኛል። ያምራል፣ አዲስ አበባ ማን አዲስ አበባ ማ ሽር ነው በጫማ። እኛም በሀገራችን እኛም በወንዛችን ሸልር ነው በእግራችን

ይወድ ይሄ የዛሬ አምስት የኮሮና ጊዜ የኮሮና ጊዜ ለልደት የስጦ ተሰታኝ ነው። ማዳሜ ሞሮኮ ቤት ስሰራ በጣም ነው የምወደው። ባሌ ነበር ለ ባሌ ባሌ ነበርም ለ ልኬው ተቀምጦልኝ። እችኛዋ ደግሞ እቻ አሻንጉሊት አፍ ቢኖራት ጋይስ ክርስቶስን ሙሉ ሰባት ዓመት ያሳለፍኩትን ታወራ ነበር። ስንት ቀን መሰላችሁ? ቅፍ አድርጌያት ያረቀስኩት እኔ ማር በጣም ነው የምወዳት። ዋ ተተርትራለች አሳፋታል በጣም ነው የምወዳት። ልጄ ልጄ ናት፣ በጣም ነው የምወዳት። እና የአሻንጉል ሱሰኛ መሆኔን እወቁልኝ ነው እወቁልኝ፣ እወቁልኝ ነው ወይ ተንከባከብክልኝ። የኔ ፍቅር አይላቪ ሰውማች ይህን ይፍቅር አይ ላቭ ዩ ቤቢ፣ አይ ላቭ ዩ ቤቢ። ችግርን ለመርሳት ምርጫችሁ ልጃችሁ ጋር መገናኘት ይሆን እላቸዋለሁ። ይህንም በኋላ አስተካክላለሁ። እዲህ አሁን ያልከኝ ምንድን ነው? ውፍረት ፓንኬክ ቢ ብሎኝ አልበላም በቃኝ ስለው ውፍረት የእግዚአብሔር ጸጋ ነው። ወፍር ያለው ብለሽ ከሆነ አትጨናነቂ፣ እግዚአብሔር ነው የሚሰጠው ግንባር እሱ እንደ ግንባር ያምራል። እሱም የእግዚአብሔር ስጦታ ነው። ያምርብኛል አ እያዳሜ ግንባር ምን? እሺ ብትሉኝ እኔ እሰማችዋለሁ እንደ ልጄ እየሞላኝ አንቺ የዓለም ቆንጆ ነሽ እያለኝ አባቴ ለልጄ ቆንጆ ከሆንኩ በቂ ነው የኔ ፍቅር